ሰውነትን ተማም ነው ምን ል ታማ ነው። እሱ አይመለከትም እኮ አለ። መጀመሪያ አነጋገር በስነ ስርዓት ማውራት አለበት፣ ሲቀጥል ደግሞ እሷ የምትነግርን ነገር መስማትም መታዘዝም አለብ አለ። ለእሷ ፍቅር ካለ ሲጀመር እሷን በላችሁ ምትመጡ ሰዎች በሙሉ ለጥቅማችሁ እንጂ እሷን ለመጥቀም አለ ምትመጡት ይ የሚታወቅ ነገር ነው አለ። ለምን ተብሻታላችሁ የመጣችሁ ሁሉንም ነገር እኮ እናውቀዋለን። ስለምን ጥቅም ነው የምታወራው? እኔ ፍቅር ጋር የመጣሁት ለጥቅም አይደለም። ወደኋላ መለስ ብለህ ማየት ካለብህ መለስ ብለህ ነገሮች ረፋት፣ አምጣ ስለው እያመጣ ቆለለ ዋለ። የሀገሬ ሰው ይሄኔ ነው። ይሄንን ነው መሸሽ፣ ይሄንን ነው መሸሽ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻኔ ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? እግዚአብሔር ይመስገን በጣም ሰላም ነው። ይበያላችሁበት ሰላም ፍቅር ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደረግልን ህዝባችን ይጠብቅልን ሁላችንን በየሃይማኖታችን እንጸል እያልኩኝ ይሄን ቪዲዮ ስጀምር እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደሞታን በመጫን ቤተሰብ ትሆን ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ ሀሳባሴት በኮሜንት እንድትሰጡኝ እያልኩኝ እንግዲህ በዛሬ ቪዲዮ የታየው እኔ ያያችሁ ታዘባችሁት ነገር እንደሚኖር ተስፋ አደርጋለሁኝ። ከወፈሩ ሰው አይፈሩ ይላል የሀገሬ ሰውና ይሄ ልጅ እንግዲህ በውፍረቱ ተማምኖ ፉፉዬን ጭፍልቅ ለማድረግ የመጣ ይመስለኛል። እኔ ደግሞ እንግዲህ ለፉፉዬ ለወንድሜ ማለት ነው መልክት አለኝ አድርሱልኝ ማለት ነው መልክቴ። ምን እንደው ታውቃለህ፣ እንደው አንድ ቦክስ ብቻ ሰጠው። አንድ ማለት ነው ሙሽ አንድ ከሰጠው ወይ በቃ በወርጮ ብቻ ራሱ ተስፈንጥሮ የት እንደሚያደርሰው አስበው፣ ማለት ነው። አሁን ነው መስመሩ የተያዘው። አሁን ነው ፍቅርዬ፣ ደግሞ ዛሬ እንዴት እንዳማረብሽ እኔ ቆንጆ፣ ማለት ነው ቀጮዬ፣ የምር ስልል እያልሽ የመጣች ለእኔ ብቻ ነው። ቤተሰብ እየቀጭችብኝ የመጣች ይችልች፣ እንጃ ብቻ በቃ አላቅም። አይኔ እየተሳስለ የሚያይ ነው መሰለኝ። የእኔ አንገተ መለሎ ማለት ነው የኔ እህታና ሽቴ። በነገራችን ላይ እኔማ አንገቴ መለሎ ነው። ኦኬ በደንብ ካላያችሁ ልንገራችሁ ብዬ ነው። ለማንኛውም ማለት ነው። በዛሬ ቪዲዮ እንግዲህ ፍቅርዬ ተሽሎሽ ደህና ሆነሽ ስለመጣሽ ደስ ብሎኛል። ግን በጣም አምሮብሽ ነው የመጣሽው ማለት ነው። ሰው ሲታመም የባሰ እንደዚህ እንደሚያምርበት አላውቅም ነበር፣ እና ምር ብሎብሻል። በተረፈ እንግዲህ ቦርጫሙ ቦርጫሙ ቤተሰባችን ዌልካም ብለናል። እንኳን ደህና መጣ፣ እንኳን ወደ መጨቃጨቁ፣ ወደ ትርምሳችን ወደ ቡጥቡጣችን በሰላም ገባህ ብለናል። እኛ ፋንዲሾች ነዋር በዝጌር ብለን ልንቀበል ከች ከች ብለናል። እንግዲህ ወጥረት ስራ ቀልጠፍ ቀልጠፍ በለኛ ቤት ውስጥ ያው እንደ ቡሪካ ቀልጠፍ ቀልጠፍ ያሉት ነው የምናስተናግደው ማለት ነው። ቡሪካ እንትን ያላችሁ እንግዲህ ሰራ ሰራ አደረገ ላጥበቅ። ይሄ ነው የአራዳ ልጅ ማለት ነው። አንዱ ለአንዱ ተረኛ ቦታ ይለቃል ማለት ነው። ለማንኛውም አሪፍ ነው እንደዚህ የማናቀው ፊት ሲናይ ጥሩ ነው። በቃ እንዴት ነው? ወዛማ የሆነ ፊት እናያለን። ገባችሁ አንድ አይነት ፊት ስናይ ያሰለቻል። በዙሪያችሁ ከሚመጡ ካሉ ከሚመጡ ይልቅ እንዲህ የማናቃቸው በመምጣታቸው ደስ እያለን ነው የምንቀበለው። ጋይስ ለማንኛውም ቤተሰብ ማለት ነው። ኮሜንትም እያየውኝ ነበረ በጣም ብቻ ገራሚ ነው። እስቲ ፉፉዬ በዚህ ቪዲዮ ቢያንስ እንደው ዘጠና ኬ ምናምን አስገቡት ማለት ነው። ነገ ደግሞ በፍቅርዬ ቤት የዚህም መልስ ፍቅርዬ ግን እንዴት ጨከነልሽ? እንደ ወንዱ እንዴት ጨከንሽ? አይንሽ እያየ ፉፉዬ ተገብትሮ ከቤት ሲወጣ ጨከንሽ። እኔ ማሳስበው ቤተሰብ ማለት ነው። ነገ የሚቀጥለው ቪዲዮ ምን እንደመሆን ታውቃላችሁ? እኔ ልንገራችሁ። በቃ አስቀድሜ ያልቻልኩ ሚስጥር ነው። አትንገሪ ተብዬ ነበር የተነገረ ግን ልንገራችሁ ማለት ነው። ነገ የሚሆነው ውይ እንደገና ልሁን እንዴቱ ቦክ ይልበትና ተንተክትከን ነው አለ ወጣቶች፣ ታቃላቸዋለ ከቡሪካ ጋያ በባለፈው በሰሩ ቪዲዮ ላይ ሁለታችንም ተንተክትከን ነው አለ እና ተንተክትኮበት፣ ንዴቱ ቦግ ብሎበት፣ ከወፈሩ ሰው አይፈሩ ሆኖ ብሎለ እና ላሳይህ ብሎ ማለት ነበሩ ወደ ውስጥ ገብቶ ይችን ቦርጩን ወደ ጀርባው የሚያገናኝለት ይመስለኛል። ለማንኛውም ገለቴ ወንድማችን ስፖርት ስራ፣ ስፖርት ስራ። ፍቅርዬ አረ እንደ ልሽ አሁን ሻንጣ የሚያስተካከላል ሃቢብቲ ማን ነበረ ዘኪ የሚባል ልጅ፣ አሁን ሻንጣውን እያስተካከለ ወደ ኢትዮጵያ ሊገባ ነው ማለት ነው። እና አላቅም እንግዲህ መጨረሻው ምን እንደሚሆን ያው ታገኙና፣ መልካም ምኞት መልካም እህትነት ሽ እንደምታሳዩ ተስፋ እናረጋለን። ያው እንደሚመጣ እየተናገረ ስለሆነ ሻንጣው ላስተካክሏል። አንቺ ሁሉ ምን አይነት ስጦታ እንደሆነ አላቅም ብቻ ይዟል፣ ሻንጣዎቹን እያየሁኝ ነበረ ማለት ነው። ያው ፍቅርዬ መልክቴን ላድርስ ብዬሽ ድንገት ካላየሽ እንደው ግርጥሎች ካልገባሽ ልንገርሽ ብዬ ነው። ለማንኛውም ቤተሰቦች የዛሬውን ቪዲዮ እንዴት አያጭት በኮሜንት አስቀምጡ፣ እነ ተሳዳቢዎችን ሳይሆን እንደው ፈን በቃ በቢ ቪዲዮ የምትናደዱ ሆነ የምትበሳጩ በንጹህ ፍቅር የምትወዷቸው ብቻ ስለ ቪዲዮ። ዛሬ ግን እስሀቅ በስቷል። አላቅም መጨረሻውን ያው ገና እንደተለቀቀ ምናምን ስለሆነ ብዙም አልቆየም ይሄን ቪዲዮ ስሰራ። ለማንኛውም ምክንያቱም ስራ ስላለኝ ማለት ነው እና እስኪ እናየዋለን መጨረሻውም ማለት ነው። የኮሜንት ግን እኔ የሚገርመኝ ነገር ከፕሮፋይሏ እንዴት ነው ፍቅር ይዟችኋል? እንዲ ቢያንስ እስቲ ፕሮፋይል ቀይሩ ጋይስ፣ የምትሳደቡ ማለት ነው። ፕሮፋይል ቀይሩና ተሳደቡ። አዎ፣ ለማንኛውም ብቻ በቃ እስቲ የምናየው ይሆናል። ነገ በጣም እንዴት ነው ተመችቷችኋል አዲሱ ፋሚሊያችን? እስቲ ኮሜንት ላይ አስቀምጡ።